በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሚን ያልተፈጠረ አንድ ባህሪ ከቸርነት ከይቅርታ ጋር በልዕልና በአምላክነት ክብር የሚኖር ሁሉን የፈጠረ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር የሕያዋን ሁሉ መገኛ የሕይወት ምንጭ ከእርሱ የሚፈልቅ የተራቦን የሚያጠግብ የተጠማውን የሚያረካ ባለጸጋውን የሚጠብቅ ከነዳያን ጋር የሚኖር ትሑትና ትዕግሥተኛውን የሚወድ የምዕመናን ጓደኛቸውን የጻርቃን ምስክራቸው ነፍስን የሚያጎበኛት ብርሃናትን የፈጠረ ለሁሉ የሚያበራ በማይጠልቅ ፀሐይ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ሰኔ አስራ አራት ቀን የሚነበብ የሚጸለይ የብፁዕ ወቅዱስ አባታችን የአቡነ አረጋዊ ትሩፋቱን ዜና ገድል በእግዚአብሔር ቸርነት እናነባለን። የብፁዕ ወቅዱስ አባታችን አቡነ አረጋዊ ልጆቹ እንደበዙና ቁጥራቸውም ስድስት ሺህ እንደደረሰ በተመለከተ ጊዜ ለምግብ ማብሰያ በራት ጊዜ ማዕድ ለሚያቀርቡለት ሁሉም በየወገኖቻቸው አዛዥ ሾመላቸው። ከእነርሱ ለወፍጮ ሥራ የተመደቡም አሉ። ሸክላ ሥራና ሌላም ልዩ ልዩ ተግባር ዕድ የሚያውቁ ይገኙባቸዋል። ጽህፈት የሚጽፉ አሉ። ለሁሉም ለየሥራው ድርሻቸውን የሚያዛዛዥ ሾመላቸው። ለወጥ ሥራ የምታገለግል ስድስት መቸለሻ የምትችል አንዲት የብረት ጋን አለች። በዚያም እየሰሩ በየጊዜው ማታ ማታ ለእራት ወጥ ያቀርባሉ። እህል ከመቅመሳቸው ወይንም ከመብላታቸው በፊት በምስጋና ቃል ጸሎት ያደርጉ ዘንድ ያዛቸዋል። ጸሎቱንም ከፈጸሙ በኋላ በፍቅር በትህትና ተጠብቀው ይኖር ዘንድ በየዋሃት ጾም፣ በጸሎት፣ በትምህርትና በትዕግስት ተጠምደው ይኖሩ ዘንድ በአባታቸው በጳውሎስ እና ጴጥሮስ ቤት እንዳስተማረ ይህን የማህበር አስተዳደር ስርዓት እንሰራላቸው። የመጽሐፍና ሌሎች የማህበር አስተዳደር ስርዓት ግን ከአባታቸው ከአቡነ አረጋዊ የተገኙ ናቸው። እርሱ ብልህና አዋቂ እንደመሆኑ መጠን የህግና የስርዓት መምህር ነውና። ለብጾ ቅዱስ አባታችን አቡነ አረጋዊ ጌታችን መድኃኒታችን ኢየሱስ ክርስቶስ በመንፈቀ ሌሊት ተገልጦ ቃል ኪዳንን ሰጠው። ዳግመኛም ጸሎትና ሆበኒ ዘንድ ደርሶ ተሰምቷል። ስለዚህ ከድካም ወደ ዕረፍት ከሐዘን ደስታ ወዳለበት ከሐሳር ወደ ክብር በታላቅ ደስታ ወስደህ ዘንድ ወደ አንተ መጥቻለሁ አለው። የዚህ የኃላፊውን ዓለም ክብር ስለናቀ ናቀ በመንግሥተ ሰማያት የማያልፈውን የማይጠፋውን ክብር አቀዳጀሃለሁ በዚህ ዓለም የሃሮ ልብስ የወርቅን የብር ጌጥ እንደናክ እኔ ዓይን ያላየውን ጆሮ ያልሰማውን በሰው ልቦና ያልታሰበውን አለብሰሃለው አስጌጥሃለው። ከትውልድ ሀገር ወጥተ በበአል ሀገር ስለኖር እኔ ሰማያዊ ኢየሩሳሌምን እንሰጥሃለው። የሚያልፉ የሚፈርሱ የዚህን ዓለም ቤት ንብረት ስለናክ የማይፈርስ የማያልፍ የሕይወት ቤትን ይሰጥሃለው። መታሰቢያ ሀይን ያደረገ በጸሎት የሚተማመነው ሁሉ እኔ በመላእክት ፊት ሞገስን ባለሟልነትን ሰጠዋለሁ። በእውነተኛ ሃይማኖት ሁሉ የገድል መጽሐፍ የጻፈ ያጻፈ የተረጎመ እኔ ስሙን በሕይወት መጽሐፍ እጽፈዋለሁ። መታሰቢያ በሚደረግበት ዕለት የራበውን ያጠገበ የጠማውን ያጠጣ እኔ የሕይወትን እንጀራ ብለዋለሁ፣ የሕይወት ጽዋማ አጠጣዋለሁ። በዓል በሚከብር ዕለት ለራበው ምሳውን ያበላ እኔ በምሳሃ ደብረ ጽዮን የምሳሐ ግብሻ አድርግለታለሁ። በስም የተሠራውን ቤተ መቅደስ ውስጥ የጸለየ የለመነ ፈጥኝ ጸሎቱን እሰማዋለሁ፣ ልመናውንም እቀበለዋለሁ። ቤተ ክርስቲያንህን ለሠራ ዐሥራ ሁለት የብርሃን አዳራሽ አዘጋጅለታለሁ። የገድልህን መጽሐፍ በመታመን በንጽህና አድርጎ በቤቱ ያስቀመጠ ወረርሽኝ በሽታ ወይም ቸነፈር በቤቱ አይገባም። ድንገተኛ የሰውምና የእንስሳ ሞትም አይደርስበትም። የእህል ችግርም አይኖርበትም። በጥቡ ልብ ሆኖ የገድልህን መጽሐፍ የሰማ ያለ ስንፍና በፍጹም መታመን የንባቡን ኃይል ቃል የሰማ እኔ ለችግሩ ሁሉ ፈጥኝ ለቤተ ክርስቲያን መባ ያገባ እጣን ወይንም ቅባ ሚሮን ወይንም ዘይት የሰጠ እኔ በሰማያዊ መንግስት ያገበዋለሁ። ንጉስም ቢሆን ለቤተ ክርስቲያን የሐር መጎናጸፊያ ቢሰጥ በበዓል በሚከበርለት ቢያከብር እኔ በመንግስት ያከብረዋለሁ። በጠላቱ ላይ ድል አቀዳጀዋለሁ። ከመኳንንቱ ከመሳፍንቱ ጋር ሰላምን እሰጠዋለሁ በምድርም ላይ ዘመኑ ወይም እድሜውን አረዝምለታለሁ። ከሁሉም ይልቅ የሞት ጥላ ያርፍብህም መልአከ ሞት ሊያስደነግጥ አይችልም። እንደ ነቢያቶቼ ኤልያስና ሄኖክ ተሰውራለህ እንጂ በቡሩካን እጆች ቅብር ካትናተ እድህናህን በትንሣኤ ሕይወት እስካነሳት ድረስ መቃብሯን አፍርሶ ሌላ ሰው እንዳይቀበርበት ወይንም ለማንም እንዳይታይ እንደ እንበረም ልጅ እንደ ሙሴ መቃብር ይሰወራል። ይህችው ቤተ መቅደስ ታላቅና የተከበረች አደርጋታለሁ። የበቁ የደጋግ ንግስታት፣ ጳጳሳት የመቃብራቸው ወይም የማረፊያቸው ቦታ ትሆናለች። ጌታችንም ለአባታችን ይህን ቃል ኪዳን በሰጠው ጊዜ ክቡር አባታችን አቡነ አረጋዊ ጌታችንን፣ አቤቱ ፊት ሞገስ አግኝቼ ከሆነ እናገድ ዘንድ ይፈቀድልኝ አለው። ጌታም ወዳጅ አረጋዊ ሆይ ፈቅጄልሃለሁ፣ ትናገድ ዘንድ ከእኔ የምትፈልገውን ሁሉ ጠይቅ ወይንም ለምን አለው። ከዚያም አባታችን አቡነ አረጋዊ ይህን ሁሉ ለሰጠኸኝ እስከ ዘላለሙ ድረስ ስሜ የተመሰገነ የጌትነትህን ክብር የተከበረ ነው ብሎ አመሰገነ። አሁንም ጌታዬ ሆይ መታሰቢያን ያደረገ የገድሌን መጽሐፍ የጻፈ በጸሎት የተማመነ እስከ ስንት ትውልድ ትምርልኛለህ? አለው። መድኃኒታችን ኢየሱስ ክርስቶስም እስከ አስራ አምስት ትውልድ እምርልሃለው አለው። አባታችን አቡነ አረጋዊ አቤቱ ይችን ቦታ የነገስታት የጳጳሳት፣ የክብሯን መኳንንትና መሳፍንት ብቻ መቀበያ ይሆን አትቅር። ነገር ግን ለተገፉ ለነዳያን፣ አባት እናት ለሞቱባቸው፣ ለእውራን፣ ለአንካሳን መጠጊያ ትሆን ዘንድ ማንኛውም ግለሰብ ይቀበል። እኔ በዚህች ሀገር እንግዳ ስደተኛ ነኝና አለው። መድኃኒታችን ኢየሱስ ክርስቶስም የተመሰገንከ አረጋዊ እንደ ቃል ይደረግልህ አለው። አባታችን አቡነ አረጋዊም መድኃኒታችን ኢየሱስ ክርስቶስን አቤቱ ከሩቅ ወይም ከቅርብ መጥተው ንስሐ ሳይገቡና በድንገተኛ ሞት ሞተው በዚህ በአጸደ ቤተክርስቲያን የተቀበሉትን ሁሉ ኃጢአታቸውን ይቅርበላቸው አለ። መድኃኒታችን ኢየሱስ ክርስቶስም በተራራ ጫፍ ላይ የተቀበረ ይቅርና ከተራራው ስር እንኳን ቢሆን ይልቁንም በስብ የተሰየመ ቤተ ክርስቲያን ሁሉ በዚያ የተቀበረው ኃጢአቱ ይሰረይለታል። እነዚህንም ሁሉ አስራት አድርጌ ሰጠኋለው። አባታችን አቡነ አረጋዊም አቤቱ ይች ቤተ መቅደስ በውስጧም የምኖር ትንባርካለው። መድኃኒታችን ኢየሱስም ይህች ቤተ መቅደስ የተባረከች የተቀደሰች ትሆን በውስጧም ሰው አይታጣ መብራቷ አይጥፋ። ስጋዬና ደሜ በውስጡ በተዘጋጀ ጊዜ ልብላሚ ሙቀት ያልተለየው የሰመረ በፊት የተቀባ አይነት ያለ ይሁን አለው። አባታችን አቡነ አረጋዊ መልሶ አቤቱ ይችን መንፈሳዊ ድርጅት ወይንም ማህበር፣ ልጆቼ እና ቅዱሳኖቼን ሁሉ ባርካ ካለው ይህች ማህበር የተባረከች ትሁን የችግረኞች መጠጊያ የተራቡ የሚጠግቡባት የታረዙ የሚለብሱባት ወይንም ለተራቡት ምግብ ለተራቆቱት ልብስ ትሆናለው። እኚ ቅዱሳን ልጆችህም እልፍ አላፋት የሆኑ እንደ ባህር አሸዋ እንደ ሰማይ ከዋክብትም ትውልዱ ነገዱ እንደተስፋፋ ዘሩም እንደበዛ እንደ ያዕቆብ ልጆች የበዙ የሆኑ ድንገተኛ በሽታ መቅሰፍት ሰውነትን የሚያዝግ የሚያጠወልግ ህማም ወደ እነሱ አይቀርብም። አባታችን አቡነ አረጋዊ አቤቱ ይህች የማድርበትን በአቴን ከአንተ ጋር ቆሜ ቃል ግን የተቀበልኩበትን ቦታ ባር ይልቁንም ይህ ችግር ከቆመባት መሬት አፈሯን ነስተው በመቀባት መድኃኒት ሆናቸውና ወይንም ከህማማቸው ይትፈወሱ ዘንድ ባርካት። ህማም ያለበት ቢኖር ፈጥኖ ይወገደለት፣ በፍጹም መታመን ለአንገቱ አንገቱ ላይ እምነቱን ቢያስር ከክፉ ደዌ የሚያድን የሚያንቀጠቅጥ ወይንም ከሚያንዘፈዘፈች በሽታድን ዘንድ መሬቱን ወይንም እምነቱን በተቀባ ጊዜ በእርሱ ድንቅ ታምራት ተፈጽሞ ከማሙም ነጻ ይሆን ዘንድ ፈቃድ ይሁን በማለት አባታችን አቡን አረጋዊ ለመነ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም ይሁን ይደረግል በማለት በማይታበል ቃሉ ቃል ኪዳን እንገባለት። የአባታችን የአቡነ አረጋዊ ጸሎትና በረከቱ ከሁላችን ጋር ትሆን ለዘላለም አሜን።